የሰውን ልጅ አስተውሎት እየቀማ ደግሞም የሰውን ሕይወት ሚና የነጠቀ ወደፊትም ለፈጠረው ሰው ልጅ መጥፋት ስጋትን የጫረው ኤአይ የሰው ሰራሽ አስተውሎት ጉዳይ ከዕለት ዕለት ጉልበቱ እያየለ ተደራሽነቱ እየተፋጠነ ዓለምን ጠቅልሎ በአንድ መስመር ላይ እያስጓዘ ይገኛል። ከትንሽ እስከ ትልቅ ከደ ሀገራት እስከ ዓለምን ያንቀጠቀጡ አህጉራት ሲስተማቸውን እያንዳንዱ እንቅስቃሴያቸውን በኤአይ ለመለወጥ ሌት ተቀን ሳይሰለቹ ታትረው እየሰሩም ይገኛል። ይህ የሰው ልጅ የሚያስባቸውን ደግሞም በተ ግባር ገልጦ የሚሰራቸውን ስራዎች ኤአይ እንዲቆጣጠር ለማድረግ የሚደረገው ርብርብ ስራን ከማቅለል ባሻገር የሰውን ልጅ ዋጋ ለማሳጣት የሚደረግ ሩጫ እንደሆነም እየተነገረ ነው። ይህን ቴክኖሎጂ የሚያመርቱ የሚፈበርኩና ተደራሽነቱን ለማስፋት የሚጥሩ አካላትም ጭምር ከጥቅሙ በዘለለ ከፍተኛ ቁጥጥር ካልተደረገበት የሰውን ልጅ እስከ ማጥፋት የሚደርስ አቅም እንደሚኖረው ተተንቢዮለታል። ይህ ትንቢት ደግሞ እንኳን ስራዎች በሰው ሰራሽ አስተውሎት ሊተኩ በልቶ ለማደር የሚያስችል ስራን ለመስራት እንደ ሰማይ በራቀባት አፍሪካ ህዝቦቿን የሚያስጨንቅ ህይወታቸውንም ጥያቄ ምልክት ውስጥ የሚከት ሆኖባታል። ጉዳዩ በመንፈሳዊያን በኩልም የዘመን ፍጻሜ ምልክት መሆኑን በማመን ጌታ ሆይ የባሰውን ሳታሳየን እባክ ቶሎና የሚል ልመናን ሲያሰሙ፣ በሌላ ወገን የሚገኙ ደግሞ የቴክኖሎጂ ውጤቱን ቢያደንቁም የሰው ልጅ የሚያረክስና ወደ ግዑዝነት የሚቀይረውን ሂደት ለመፍራትም በሁለት ጎራ ተከፍለው የኤአይን ጊዜ እየተመለከቱት ይገኛሉ። ከኢትዮጵያ እስከ ሀያላኑ ሀገራት የሰውን ልጅ ዋጋ ቢስ የሚያደርገው ቴክኖሎጂ የሰው ሰራሽ አስተውሎት ቴክኖሎጂ የፈጠረው የሰውን ልጅ ከጥቅም ውጪ ሊያደርግ ወይስ ህይወቱን ሊቀይር ስንል እንጠይቃለን። በፍጥነት እየተጓዘ ያለው የሰው ሚና በኤአይ የመቀየር አላማ በርካቶችን ስጋት ላይ ጥሏል። ከሰሞኑም ቢልጌት የሰጠው ሀሳብ ስጋቱን እጅግ አኑሮታል። ሰላም ጤና ይስጥልን ውድ የአማሪያ የአማርያ ቲዩብ ቤተሰቦች በዛሬው መሰናዶ ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት አስርት ዓመታት በእያንዳንዳችን ቤት ሮቦት ሊገባ ይችላል ሲሉ ሀገራችን በፍጥነት የኤአይ ሲስተምን እየተዋሃደች እንደሆነ የገለጹበትና ዓለም አቀፍ ነባራዊ ሁኔታን መመልከት ወደናል። አርቲፊሻል ኢንተለጀንስ በመጨረሻም የሰው ልጅ ጠላት መሆኑ ነው የሚሉ ስጋት አዘል ትንበያዎች እና እያስከተለ ያለውንም ጉዳት እንዲሁም የሰው ልጅ መንፈሳዊነት ላይ የጋረጠውን ሁኔታ እንቃኛለን። ነገ ላይ ለውን ውድመትም እንመለከታለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮውን ላይክና ሼር በማድረግ አብራችሁን እንድትቆዩ እንጋብዛለን። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ማሽኖች እንደ ሰው አስተሳሰብ መማርና ችግሮችን መፍታት የሚችሉበት የቴክኖሎጂ ዘርፍ ነው። በስማርት ስልካችን ላይ ያለው የድምፅ ረዳት ሲሬ ወይም አሌክሳ ጀምሮ እስከ ሆስፒታሎች ውስጥ በሽታዎችን ለመለየት እስከሚጠቀሙባቸው ውስብስብ ስርዓቶች ድረስ አርቲፊሻል ኢንተለጀንስ ወይም ኤአይ በሰው ልጅ ህይወት ውስጥ ትልቅ ሚና እየተጫወተም ይገኛል። ለአብነትም በሀገራችን ኢትዮጵያ ውስጥ አርቲፊሻል ኢንተለጀንስ ቴክኖሎጂ በግብርናው ዘርፍ ላይ የሰብል ምርትን ለመገምገም፣ የአፈር ጤናን ለመተንተን ጥቅም ላይ ውሏል። በተጨማሪም በጤናው ዘርፍ አርቲፊሻል ኢንተለጀንስ የካንሰር ምልክቶችን ከኤክስሬም ምስሎች ለመለየት እየረዳ ነው። እነዚህ ሁሉ የአርቲፊሻል ኢንተለጀንስ ጥቅሞች ናቸው። ነገር ግን እንደ ሁሉም ታላላቅ ፈጠራዎች አርቲፊሻል ኢንተለጀንስም እንዲሁ የራሱ ፈ ፈተናና ስጋቶችን ይዞ ብቅ ብሏል። በተለይ ደግሞ በሚቀጥሉት አስርት ዓመታት አርቲፊሻል ኢንተለጀንስ ብዙ የሥራ ዘርፎችን ሊቀይር እንደሚችል ባለሙያዎች እየተናገሩ ነው። ከመምህራን እስከ ዶክተሮች፣ ከአሽከርካሪዎች እስከ ጋዜጠኞች ድረስ አርቲፊሻል ኢንተለጀንስ በማይታመን ፍጥነትና ቅልጥፍና ስራዎችን መስራት ይጀምራል። በትምህርቱ ዘርፍ ግላዊ የትምህርት ፕሮግራሞችን በመፍጠር ተማሪዎችን በተሻለ መንገድ ሊያስተምር ይችላል። በጤናው ዘርፍ ደግሞ በሽታዎችን በተቻለ ፍጥነትና ትክክል ትክክለኛነት መለየት ይችላል። ነገር ግን ይሄ ሁሉ እድገት አንዳንድ ከባድ ጥያቄዎችን ያስነሳል። የሰው ልጅ ሚና ምን ይሆን የሚል ትልቅና ቆም ተብሎ ሊታሰብበት የሚገባ ጥያቄንም ያጭራል። አርቲፊሻል ኢንቴሊጀንስ ብዙ ስራዎችን ቢቆጣጠር ሰዎች ተስፋ አልባ ይሆናሉ። እንደ ጦርነት ያሉ አደገኛ መተግበሪያዎች ላይ ምን ሊፈጠር እንደሚችል ማሰብ ተገቢ ይሆናል። አንዳንዶች ኤአይ በጦርነት ውስጥ ጥቅም ላይ ሲውል ምንም ርኅራዬ ወይም ደግሞ ሰብአዊነት ስለማይኖረው አለም በከፍተኛ ስጋት ውስጥ እንደምትሆን እየተናገሩ ነው። አርቲፊሻል ፈጣሪዎችም ስለዚህ ጉዳይ ብዙ ይላሉ። ከእነዚህም ውስጥ ታዋቂው የማይክሮሶፍት መስራች ቢል ጌት ስለ አርቴፊሻል ኢንተለጀንስ ተጽዕኖ ብዙ ተናግሯል። እሱ እንደሚለው በአርቴፊሻል ኢንተለጀንስ የሚተኩ ስራዎች ቢኖሩም አንዳንድ የስራ ዘርፎች በተለይም ፈጠራ፣ ርኅራይና የሰብአዊነት ግንኙነት የሚጠይቁ ስራዎች በአርቴፊሻል ኢንተለጀንስ ሊተኩ እንደማይችሉ ያምናል። ለምሳሌም መምህራን ተማሪዎችን በማነሳሳት፣ ዶክተሮችም በሽተኞችን በማጽናናት ልዩ ሚና አላቸው። እነዚህ ስራዎች አርቲፊሻል ኢንቴሊጀንስ ሊያባዛው የማይችለው የሰብዓዊ ልብና ስሜትን ይፈልጋሉ። ቢልጌት እንዲሁም ኤአይን አውንታዊ ጥቅም አጉልቶ ሲናገር ነበር። እርሱ እንደሚለው አርቲፊሻል ኢንቴሊጀንስ የዓለም ትላልቅ ችግሮችን እንደ አየር ንብረት ለውጥ፣ በሽታዎችና ድህነትን ለመፍታት መሳሪያ ሊሆን ይችላል። ነገር ግን ይህ እንዲሳካ የአርቲፊሻል ኢንቴሊጀንስ እድገት በጥንቃቄ መቆጣጠር እንዳለበትን በማመን ስጋቱን ተናግሯል። እንደ ቢልጌት ያሉ ባለሙያዎች አርቲፊሻል ኢንቴሊጀንስ በተሳሳ በተሳሳተ መንገድ ጥቅም ላይ ከዋለ ከፍተኛ አደጋዎችን እንደሚያመጣም ያስጠነቅቃሉ። ይህም ስጋት አንዳንድ የዘርፉ ሊሂቃንን ስራቸውን እስከ ማስለቀቅ ድረስ ደርሷል። ሲጠየቁም ዓለምን ወደ ድንጋይነት ዘመን ሊቀይር የሚችል ክስተት ስለሆነም አርቴፊሻል ኢንቴለጀንስ እዚህ ላይ ቢያበቃ ብለውም ሲያስጠነቀቁ ተደምጠዋል። ለምሳሌም በጦርነት ውስጥ ጥቅም ላይ የሚውሉ የአርቴፊሻል ኢንቴለጀንስ ስርዓቶች ሰብአዊ ርኅራይ ስለሌላቸው አስከፊ ውጤቶችን ሊያስከትሉ ይችላሉ። በተጨማ ተጨማሪም ኤአይ ብዙ ስራዎችን ቢተካ በሚሊዮኖች የሚቆጠሩ ሰዎች ስራ አጥ ሊሆኑ ይችላሉ። ይህ እንዳይሆን ግን የኤአይ አደጋዎችን ለመቀነስ መንግስታት፣ ኩባንያዎችና ማህበረሰቦች በጋራ መስራት እንደሚኖርባቸውም ተጠቁሟል። የአርቲፊሻል ኢንተለጀንስ እድገትን የሚቆጣጠሩ ግልጽ ህጎችን ማውጣትና የሰብአዊ እሴቶችን በኤአይ ውስጥ ማካተት እጅግ አስፈላጊ ሆኖም ተገኝቷል። እንደ ቢልጌት እምነት ምንም እንኳን ብዙ ስራዎችን ቢቀይርም የሰብአዊ ፈጠራ እርህራይና ማህበረሰባዊ ግንኙነት ሁልጊዜም ቦታቸውን ይዛሉ። እኛ የምንፈልገውን የወደፊት ጊዜ ለመቅረጽ እኛ ራሳችን ኃይል አለን። ነገር ግን ያንን ኃይል እንድንጠቀም ካልፈቀዱልን እንዴት አድርገን እርስ በራሳችን መደጋገፍ እንችላለን የሚል ጥያቄም ማንሳት ተገቢ ነው። ሰው ሰራሽ አስተውሎት ከመጽሐፍ ቅዱስ ትንቢቶች እስከ ዘመናዊ ሳይንቲስቶች ውዝግብ ውስጥ የከተተ ነው። አርቲፊሻል ኢንቴሊጀንስ የሰውን ልጅ የወደፊት እጣ ፈንታ እንዴት እንደሚቀርጽና ምን አይነት ጥቅሞችና ስጋቶች እንደሚያመጣ ም እንመለከታለን። በተለይም ስራ አጥነት፣ ጦርነትና የሞራል ጥያቄዎች ላይ ትኩረቱን ያደርጋል። በመጽሐፍ ቅዱስ ውስጥ በተለይም በትንቢታዊ መጽሐፍት፣ በራእይና በሌሎቹ የመጽሐፍ ቅዱስ ክፍሎች ስለ መጨረሻው ዘመንና የሰው ልጅ ተግዳሮቶች ብዙ ተነግሯል። ወንዶችና ሴቶች ልጆቻችሁ ትንቤት ይናገራሉ፣ አዛውንቶቻችሁም ህልምን ያልማሉ፣ ወጣቶቻችሁም ራእይ ያያሉ። ብዙ ክርስቲያኖች ይህንን ትንቢት ከዘመናዊ ቴክኖሎጂ በተለይ ደግሞ ከአርቲፊሻል ኢንተለጀንስ ጋር እያ እያያያዙት ነው። ምክንያቱም አርቴፊሻል ኢንተለጀንስ የሰው ልጅ አስተሳሰብና ፈጠራ በከፍተኛ ደረጃ እያሳደገ ነው። ይሁን እንጂ የራዕይ መጽሐፍ ምዕራፍ 13 ስለ አውሬው ምልክት ሲናገር ብዙዎች ይህንን ከአርቴፊሻል ኢንተለጀንስና ከመረጃ ቁጥጥር ጋር ያገናኙታል። አርቴፊሻል ኢንተለጀንስ የሰው ልጅ ለመቆጣጠር ወይም ለመጉዳት ሊያገለግል ይችላል የሚል ፍርሃት አለ። ይህ ትንቢታዊ እይታ ከዘመናዊ ሳይንቲስቶች ጋር በቀጥታ እየተገናኘ ነው። የአርቴፊሻል አባት ተብሎ የሚጠራው ታዋቂው ሳይንቲስት ጀፍሪ ሄንተን በ2023 በቢቢሲ ቃለ መጠይቅ ላይ እንደገለጸው አርቲፊሻል ኢንቴሊጀንስ የሰውን ልጅ አልፎ ሊቆጣጠር ይችላል ብሎ በእጅጉ አስጠንቅቋል። ለምሳሌ አንድ ሰው አንድ መረጃ አስር ሺህ ሰዎችን ለማስተማር የሚያስፈልገውን ጊዜ ከመጠን በላይ በፍጥነት ማሽኖች ይህንን መረጃ በቅጽበት ይማራሉ። ይህ የሰው ሰራሽ አስተውሎት ኃይል ለሰው ልጅ ስጋት መሆኑን በአጽንኦት ተናግሯል። ኤለን መስክም አርቲፊሻል ኢንቴለጀንስ የሰው ልጅ ለራሱ የፈጠረው ትልቁ ስጋት ነው ሲል ተናግሯል። እንደ ቻት ጂፒቲ ያሉ ቴክኖሎጂዎች በፍጥነት እየተሻሻሉ ሲሆን፣ ይህ የሰው ልጅ አእምሮ በተሻለ ሁኔታ ሊተካ ይችላል የሚል ፍርሃትም አለ። ሰው ሰራሽ አስተውሎት በተለያዩ ዘርፎች ላይ እየቀጣ ያለው ለውጥ አስደናቂ ነው። ከጤና እስከ ትምህርት፣ ከንግድ እስከ ማምረቻ ኢንዱስትሪ የአርቲፊሻል ኢንተለጀንስ ስራዎች በፍጥነትና በተሻለ ውጤታማነት እየተሰራ ነው። ይሁን እንጂ የስራ አጥነትንም አስከትሏል። ለምሳሌ በአውቶሜሽን ምክንያት በማምረቻ ኢንዱስትሪዎች ውስጥ ብዙ ሰራተኞች ስራቸውን እያጡ ነው። ተጨማሪም አርቲፊሻል ኢንተለጀንስ የፈጠራ ስራዎችን እየተካ ነው። ላብነትም የጽሁፍ ዝግጅቶችን፣ የግራፊክስ ዲዛይኖችን እና የደንበኛ አገልግሎት ሰራተኞች በሰው ሰራሽ አስተውሎት ተግባራት እየተተኩ ነው። ይህ የስራ አጥነት ስጋት በተለይ ደግሞ በደሃገራት ላይ ከፍተኛ ተጽዕኖ አሳድሯል። አርቲፊሻል ኢንተለጀንስ በጦርነት ውስጥ ያለው ሚና እጅግ አሳሳቢ ደረጃ ላይም ደርሷል። የአሜሪካ፣ ቻይናና ሌሎች ሀገሮች ወታደራዊ ኤአይ ሲስተሞች፣ ድሮኖች፣ የሳይበር ጦርነት መሳሪያዎችና የውሳኔ አሰጣጥ ስርዓቶች እያዘጋጁ ነው። እነዚህ ቴክኖሎጂዎች ጦርነትን የበለጠ ቀልጣፋ ሊያደርጉ ቢችሉም ከሰው ልጅ ቁጥጥር ውጭ የሆነ አደጋ ሊፈጥሩ ይችላል ይችላሉ አርቲፊሻል ኢንተለጀንስ ከቴክኖሎጂ በላይ የሞራል ና መንፈሳዊ ጥያቄዎችንም እያስነሳ ነው ከመጽሐፍ ቅዱስ አንጻር በካፒታሊዝም የተመራ የአርቲፊሻል ኢንተለጀንስ እድገት የሰውን ልጅ ወደ ሸማችነትና ከመንፈሳዊ እሴቶች እንዲርቅ ያደርገዋል እንዲሁም የሰውን ልጅ እግዚአብሔርን በመተካት እንደ ጣዖት እንዲታይ ያደርጋል መጽሐፍ ቅዱስ የጣዖት አምልኮን የሚገልጸው ከእግዚአብሔር ውጭ ያለውን ነገር ማምለክ ላይ ነው ብዙዎች አርቲፊሻል ኢንተለጀንስን እንደ ሁሉን ቻይ መሳሪያ ማየታቸው የ አምላክን ሁሉን ቻይነት ለቴክኖሎጂ ውጤቶች በመስጠት ከእግዚአብሔር ጋር ያላቸውን ግንኙነት የሚያላላ እንደሆነም ይናገራሉ። ይህም ሁሉን ቻይነቱን አምኖ ለእግዚአብሔርነቱ የሚሰጠውን ክብር በመሸርሸር በአምላክና በሰው ልጅ መሀል ያለውን የፈጣሪና የፍጡር ግንኙነት በማናጋት የሰው ልጅ ፈርሃ እግዚአብሔር እንዳይኖረው ያደርጋል። ሌላም ሁሉም የስራና የፈጠራ መስኮች በሰው ሰራሽ አስተውሎት ወደ መተካት ሲያመሩ የሰው ልጅ እንደ እንስሳ ወደ መኖር እንዲሸጋገር ያደርገዋል ይህም በመብላትና በመጠጣት ውስጥ ብቻ የታጠረ ህይወት እንዲመራ ያደርገዋል። ይህ ደግሞ የመኖር አላማን በማጥፋት በህይወት ከመቆየት ይልቅ ራስን ወደ ማጥፋት የሚያደላ ትውልድን እንዲፈራ ያደርጋል። ጥረ ግረብላ የሚለውን የአምላክ ትዕዛዝ ሚዛን እንዲስት የሚያደርገው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሰው ልጅ ዋጋ በማራከስ በአምላክ አሪያና አምሳል የተፈጠረውን ክቡር የሰው ልጅ እና በቴክኖሎጂ የተፈበረኩ የሮቦት ምርቶችን ውድድር ውስጥ እንዲገቡ የሚያደርግ ነው። ይህ ደግሞ የሰው ልጅ ብቁ እንዳልሆነ በማሰብ ከፈጠረው አምላክ ጋር ግጭት ውስጥ እንዲገባ የሚያደርገውን አጋጣሚ ይፈጥርለታል። በአጠቃላ ላይ በፍጥነት እየተጓዘ ያለው አርቲፊሻል ኢንተለጀንስ ጥቅሙ የማይካድ ቢሆንም ገደብ ካልተበጀለት ግን የፈጠረውን የሰው ልጅ እስከ ማጥፋት ዋጋ የሚያስከፍለው መሆኑን መዘንጋት የለበትም። በተለይ እንደ ኢትዮጵያ ላሉ ሀገራት ተደራራቢ ችግሮችን ሸክፎ የሚመጣ በመሆኑ አርቲፊሻል ኢንተለጀንስ እንደ አንድ የቴክኖሎጂ ውጤት በጥበብና በሞራል መርሆች መጠቀም አለብን ማለት እንወዳለን። አብራችሁን ስለቆያችሁ እያመሰገንን ዳግም በሌላ ወቅታዊ ማህበራዊና አዳ አዲስ ጉዳዮች እስክንገናኝ በያላችሁበት ሰላም